እናቱ ድንግልም ከሱ ጋር ተቀምጣ ነበር፣ አይዳ መላእክትም ከበው ነበር። የመላእክት አለቆች ሚካኤልና ገብርኤል በቀኝና በግራው ቆመው ነበር። ሱራፌን በሰማይ እግዚአብሔር ምስጋና ይገባዋል፣ በምግብ ከተወጠለ የሰው ሕዛሚ ሰጠው ዘንድ እያሉ ያመሰግኑ ነበር። አያትን መድኃኒታችንን ባየሁ ጊዜ ሰገዱለትና ሰላምታ ሰጣቸው። ቸራላችሁን አላቸው። መዳሪታችን ጌታችን ኢየሱስ ክርስቶስ ለባለመወልነት የበረጥኩ ወዳጅ ዮሐንስ፣ ከእኔ ከመንፈስ ቅዱስ ጋር አብ የመከረውን ነገር ምንም ምን ካንተ ሰውርም ብሎ መነሰ ጳውሎስ እና በርናባስም መክረዋል። ሰማያዊ አባቴ የሚወደደው በእናቴ በማርያም ስምና በእኔ ስም በአራት ማዕዘን አብያተ ክርስቲያናትን ይሰሩ ዘንድ ነው። መድኃኒታችን ባደረገው አምሳል ምልቅት ጎድኑን ሾ ዞረ። ዳግመኛም ድንጋይ እንደ ሰሚኝ የተሳበረ ድብግዳይ አረደካ ይሆን ነበር። ከዚህ በኋላ መድኃኒታችን አምስት የእንቁ ምሰሶዎች የተሸከሙት የወርቅ ምሰሶ ይምጣ ብሎ አዘዘ። መጥቶም በቤተ መቅደስ መካከል ቆመ። ዳግመኛም የብርና የወርቅ ሳህን ጽዋ መጡ። ከአሮ ሲገለገሉባቸው የሚገቡ የጉንጃ ልብሶችም መጡ። ቤተ ክርስቲያን ለንተና በሰኔ በሃያ ቀን ተፈጸመች። ጌታችንም ከዚህ በኋላ ከእናቱ ከማርያም ጋር ወደ ሰማይ በቅሩ ቤት ክንፎች ላይ ተቀምጦ አድረገ። የወንጌል ልጆች ሆይ እንደሰነን